ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት ፈት የዓለም ክብ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ረፋድ ይመጥናችኋል ያልኳቸው ነጫጭ ጠርፍ የአገር ቤት መረጃዎችን የማሰማቸዋለው። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችን እንድትከታተሉም በአክብሮት ጠይቃለሁ። መረጃን የሚያስቀድምላችሁ ከጅቡቲ ወደ የመን ሲጓዙ የነበሩት 150 ኢትዮጵያኖች የደረሱበት አልታወቀም ተብሏል። መረጃውን ያወጣው የተባበሩት መንግስታት ነው። እንግዲህ በአራት ጀልባ ተጭነው ከነበሩት ውስጥ እንግዲህ ሀምሳ ሰባት ሴቶች ይገኙበታል። በጥቅሉ አንድ መቶ ሀምሳ ኢትዮጵያኖች ናቸው። እንግዲህ ምናልባትም ሳይሰምጡ አልቀረም ነው የተባለው። አድማጮቻችን ተመልካቾቻችን እንግዲህ በሀገራችን ኢትዮጵያ ያለው የኑሮ ውድነትና ያለው የጦርነት ድባብ በርካታ ወጣቶችን እህቶቻችን ወንድሞቻችን ለስደት እየዳረጋቸው ይገኛል። በተለያዩ አቅጣጫዎች ናቸው እንግዲህ ወደ ስደት ዓለም የሚጓዙት። አብዛኛው እንግዲህ በርካታ ኢትዮጵያኖች ይሰደዱበታል የተባለው መካከለኛ ምስራቅ ሳውዲ አረቢያ ነው ማለት ነው። እንግዲህ በዚህ በየመን ባህር በጣም እጅግ በጣም በሚገርም ኢትዮጵያኖች ዋጋ የከፈሉት ቁጥራቸው የትየለሌ እንደሆነ ይታወቃል። ከዚሁ ጋር ተያይዞ ሴቶችም እንደሚገኙበት ነው የተገለጸው። አሁንም እንግዲህ አንድ መቶ ሰው ማለት በጣም በጣም እጅግ በጣም የሚያሳዝን ነው። ሀምሳ ሰባት ሴቶች ይገኙበታል። ምን የተባለው የደረሱበት አልተገኘም ነው የተባለው። ምናልባት እንግዲህ ጀልባው ይዛቸው ሰምጣለች ማለት ነው እንደ መረጃ ምንጮች። በሌላ መረጃ ደቡብ ሱዳን አንድ ወታደራዊ ሄሊኮፕተር ተመጥተው ወድቋል። አንድ ጀለናር እና ፓይለት ተገልሏል። የተባበሩት መንግስታት የሰላም ተልዕኮ ይዘው ሲንቀሳቀሱ የነበሩት ጀለናር ናቸው እንግዲህ የሞቱትም ተብሏል። የተባበሩት መንግስታት ቁጣን ቀስቅሷል። በደቡብ ሱዳን አዲስ ውጥረት መፈጠሩ ነው መረጃዎች የሚጠቁሙት። አላማችን እንግዲህ መጋጠባ በርካታ አስቸጋሪ ጉዳዮች ነው እየተሰማ ያለው። ከዚህ በተጨማሪ በሀገራችን ኢትዮጵያ በአማራ ክልል በራያ አላማጣ በቤተ ክርስቲያን ምዕመናን ላይ የተፈጸመው ግድያ በህዝብ ዘንድ ቁጣን ቀስቅሷል። አሁን እነ እነኮሎኔል አህመድ በቀጠናው የሚገኙት መከላከያ መሪ ከተናውን ለህወሓት እያስረከቡ ነው ተብሏል። ከዚህ ተጨማሪ በትግራይ በትግል ወቅት ልጆቻቸው የሞቱባቸው ቤተሰብ የከተማ ቦታ እየተሰጣቸው ይገኛል። ለአብነት በኮረም ኦፍላ ወረዳ ነው ተብሏል። በዚህ ውስጥም በዲዲአር የገቡትም ጭምር ነው ተብሏል። ፍርድ ቤቶችም ስራ ይጀምሩ ተብሎ ትዕዛዝ ተሰጥቷል ነው የተባለው። አካባቢውን እንግዲህ ለህወሓት መስጠቱ ጉዳይ ነው ተብሏል። እንግዲህ የፕሪቶሪያው ስምምነት የፈረሰበት መሆኑን ነው በዚህ በራያ አላማጣ አካባቢ የምንመለከተው የፕሪቶሪያው ስምምነት እንግዲህ የዋታ ታቂዎች የትክቱ በሰላም ወደ ቤተሰብ ይመለሱ የሚል ሆኖ ሳለ በአሁኑ ሰዓት አካባቢዎችን የመረከብ ስራ እየሰሩ ይገኛሉ። ይሄንን ስራ ደግሞ በውል አብረው የሚተባበሩት የመከላከያ ጀነራሎች፣ ኮሎኔሎች እንደሆኑ ነው የተገለጸው። በሌላ በኩል ለመከላከያ መረጃ ይሰጣሉ የተባሉት መከላከያ መታወቂያ ሰጥቷቸዋል። እነዚህ አካባቢዎች እነዚህ ሰዎች ናቸው። እንግዲህ የቤተ ክርስቲያንንም ምዕመናን ሲያስጨፈጭፉ የነበሩት እዛው አካባቢ የአላማጣ አካባቢ ሆነው እንግዲህ ለመከላከያ የተለያዩ መረጃዎችን ይሰጣሉ። መከላከያ እውቅና በመስጠት መታወቂያ አውጥተውላቸዋል ተብሏል። ፋኖ ቤተክርስቲያን ውስጥ ገብቷል፣ ፋኖ እዚህ ወጥቷል፣ እዚህ ገብቷል እያሉ ከመከላከያ ጋር የሚሞዳመዱ ክፍያ የሚከፈላቸው ናቸው ግና የተሰጣቸው እነዚህ ሰዎች እንግዲህ ከሌላ ቦታ አልመጡ የአማራ ተወላጅ የዛው አካባቢ ተወላጅ ናቸው። በየቦታው እንግዲህ አማራውን ዋጋ እያስከፈለ ያለውና ጦርነቱ ወደፊትም እንዳይሄድ ባለበት ቦታ ጦርነቱ እንደ ቦይ ውሃ እንዲዞር ከተደረገባቸው ጉዳዮች አንዱ አማራው ራሱ አማራውን መልሶ በመብላት ጥቆማዎችን በመስጠት የፋኖ መሪዎችን ለማስመጣት እና ከጀርባ የመምታት ሰርጎ ገቦችን በማስገባት በገንዘብ በመደለል በርካታ ስራዎችን ነው እንግዲህ የአማራ ባንዳ በአማራው ላይ እየሰራ የሚገኘው። በእርግጥ ባንዳ በኃይለ ሥላሴ ጊዜ በምኒልክ ጊዜ ባንዳ እንደነበረ ይታወቃል። የአሁኑ ባንዳ ከዛ የባሰ ሆኖ ተገኝቷል። ምክንያቱም ከክልሉ ውጭ የሚኖሩት የአማራ ተወላጆች ብዙ መከራ እየደረሰባቸው መሆኑን እያወቁ፣ አማራ በአማራነቱ እየሞተ እየተፈናቀለ መሆኑን እያወቁ፣ አማራው ራሱ ፍራንክ እየተቀበለ በአማራው ላይ እንዲያይነት ዘመቻ ማድረጉ ደግሞ እንዴት ከራስ ላይ መማራቃቶ ከራሳቸው ላይ እንዴት መማራቃታቸው በአማራ ሕዝብ ላይ እየደረሰ ያለውን በደል እንዴት መገንዘብ አቃታቸው ያሉት ደግሞ በርካታዎች ናቸው። እንደዛም ሆኖ እንግዲህ በማንነታቸው አማራ በመሆናቸው መገደላቸው፣ መፈናቀላቸው የገባቸው በትግል ላይ ከፍተኛ ዋጋ እየከፈሉ ይገኛሉ። ፋኖዎችም ዋጋ እየከፈሉ ይገኛሉ። ቤተሰቦቻቸውም የፋኖ ቤተሰብ ናቸው ተብሎ ቤታቸው እስከ መታሸግ ደረጃ የሚደርሱ አሉ። ልጆቻቸው ጎዳና ድረስ ይወጡ አሉ። እስከነ ልጆቻቸው ደግሞ ግንባር ገብቶ ዋጋ የሚከፈሉ በዛው ልክ መኖራቸው ይታወቃል። በሌላ መረጃ የግንባር መረጃ ታች ጋይንት ሁለት ፖሊስ አባላት ተገለው መሳራቸው ፋን ወስዷል ተብሏል። ሰዴ ሙጃ ሮቢት በሚሊሻ ካምፕ ላይ በተፈሰመው ጥቃት በርካታ ሚሊሻ ሞቷል ተብሏል። በሌላ መረጃ ላይ ጋይንት ዛጎችም ሰኞ ገበያ ዘገላ የነበረው የመንግስት ወታደሮች ለቀው ወጥቷል ተብሏል። ምናልባትም እስከ መጨረሻ መውጣት ሳይሆን ወደ ካምፕ እየተሰባሰቡ ነው ተብሏል። እንግዲህ በዚህ አካባቢ ለዘጠኝ ቀናት ሲካሄድ የነበረው ውጊያ ቆሟል ተብሏል። እዚህ አካባቢ ላይ እንግዲህ በርካታ ዋጋ ተከፍሏል። በርካታ ውጊያ ነው የተከናወነው። በሌላ መረጃ ሲማዳ መሳሪያ አምቶ ተብለው ሰላሳ አርሶ አደሮች እንግዲህ ታስሯል። መሳሪያ አንሰትን ያሉት አምስት አርሶ አደሮች በመከላከያ ተገሏል። ሌሎቹ ተደብድቦ መታሰራቸውና መሳሪያቸውንም መስጠታቸው ተገልጿል። ንፋስ መውጫ ከተማ ቤታቸው ታሽጓል፣ ጎዳና ላይም ወጥቷል ተብሏል። አብዛኛው እንግዲህ ቤታቸው ከታሸገ ውስጥ የፋኖ ቤተሰቦች ይገኙበታል። ልጆቻችሁ ፋኖ ናቸው፣ ልጆቻችሁን አምጡ በማለት ለአብነት የአንበሳው ጋይንት ክፍለ ጦር ቃል አቀባይ የፋኖ ሻምበል ተስፎ ቤት ታሽጓል ተብሏል። እንግዲህ ቤታቸውን እያሸጉ ይገኛሉ። የፋኖ ቤተሰብ ናቸው ብሎ ከብቶቻቸውንም እየነዱ እየወሰዱባቸው ይገኛሉ። በጣም በጣም በሚገርም ሁኔታ በፋኖ ቤተሰብ ላይ እንግዲህ ችግር እየደረሰ ይገኛል። በእውነት ለመናገር ከሆነ ፋኖ የተቆጣጠራቸው አካባቢዎች ላይ የብልጽግና ቤተሰቦች እንዳሉ መዘንጋት የለበትም። ምናልባት ፋኖን ከህብረተሰብ ጋር ለማጋጨት እና ከህብረተሰቡ ለማውጣት የሚያደርጉት ሙከራ ነው። ከዚህ በፊት ጎጃም ቀጠና ላይ ፋኖ በአንዳንድ ሰዎች ላይ እርምጃ እንወስዳለን ሲል ህዝቡን የከለከላቸው፣ አሁንም ፋኖን ከህዝብ ጋር ለማጋጨት የሚያደርጉት ተሳትፎ በጣም የላቄ ነው ተብሏል። የአጸፋ ምላሽ ፋኖ እንዳይወስድ ህብረተሰቡ ደግሞ እየከለከለ እንደሚገኝ ነው የተገለጸው። በሌላ መረጃ በባህር ዳር ዙሪያ ዳና ማርያም እና ሸዋ መንደር ትናንትና በነበረው ውጊያ የፋኖ አባላት ከበባ ለመምታት የተደረገ ውጊያ ፋኖ አጸፋ መልሶ የመንግስት ወታደሮች ተመትቷል ነው የተባለው። በርካታ ሚሊሻ ነው የተመታም ተብሏል። በሌላ መረጃ በወሎ ቀጠና አምባሰል ከጎልቦ መገንጠያ ጀምሮ የተወለደ ሪ ፋኖዎቹ በርካታ ዝግጅት እያደረጉ ይገኛሉ። ሚሊሻም ስምሪት ወስዷል ተብሏል። ቋሪት ከባድ ውጊያ ተቀስቅሷል። የፋኖ በርካታ ብርጌዶችን እየተሳተፉበት ይገኛሉ። ኳሪት እንግዲህ እንደምታውቁት ለረጅም ጊዜ በፋኖ እጅ የቆየ ቀጠና ነው። ይሄ ቀጠና አሁን እዚህ ቀጠና ላይ እንግዲህ በርካታ ስምሪት ተወስደውበት ፋኖችን በርካታ ብርጌዶችን አሰልፏል። የመንግስት ወታደሮችም እስከናመካና መካና በርካታ ሰራዊት አስገብቷል። ከባድ ውጊያ ተቀስቅሷል ነው የተባለው። እንግዲህ የዚህ ኳሪት ውጊያ አንዴ ያዝ አንዴ ለቀቅ እያለ የቀጠለበት ሁኔታ መኖሩን የተመለከቱ ነው። አድማጮቻችን ተመልካቾቻችን፣ ሌላው ሩሲያ አሜሪካንና ሩሲያ አሜሪካን እና ኢራን ለማደራደር ጫፍ ላይ መድረሷ ተሰምቷል። ከዚሁ ጋር ተያይዞ እንግዲህ ዶናልድ ትራምፕ ለኢራን ባለስልጣናት ደብዳቤ መላካቸው ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በእኔ ዘመን ጦርነት እንዳይኖር ነው የምፈልገው ብለዋል። ሁሉም በሰላም ወጥቶ መግባት ነው የምፈልገው፣ የሰላም መሪ መባል ነው የምፈልገው እኔ ብለዋል። የሶስተኛውን ዓለም ጦርነት ሊቀሰቅስ ይችላል ተብሎ የተፈራው የኢራን የአሜሪካና የእስራኤል ፍጥጫ በዚህ መልኩ ከተናፈሰ ዓለም ለሰላም ያላት ፍላጎት ማሳያ ነው ያሉት ደግሞ በርካቶች ሀሳብ አስተያየቶቻቸውን ሰጥቷል። የዓለም ፖለቲካ እንግዲህ አድማጮቻችን ተመልካቾቻችን ተገላብጦች የሆነበት ሁኔታ ነው ያለው። ከዚህ በፊት እንግዲህ ሩሲያና አሜሪካ በምን አይነት ሁኔታ ላይ እንደነበሩ የሚታወስ ጉዳይ ነው። በጆ ባይደን ባይደን ዘመነ መንግስት እንደምታውቁት ጆ ዩክሬንን በመርዳት ሩሲያን እየመቱ ይገኛሉ። ዶናልድ ትራምፕ ደግሞ ፖለቲካውን ቀይሮ ለዩክሬን ማስጠንቀቂያ መስጠትና መደራደር አለባቸው፣ ጦርነቱ መቆም አለበት። እንዳጠቃላይ እንግዲህ የዶናልድ ትራምፕ ፖሊሲ ጦርነትን እንደማይፈልግ ነው አሁን እየተረዳን ያለ ነው። አንዳንድ ሁኔታዎችን ስንረዳ ሁሉንም ነገር በተገላብጦች ያደረገበት ሁኔታ ነው ያለው። ይህንን እንግዲህ እንደ በጎና እንደ መልካም ነገር እየወሰርን አንዳንድ ደግሞ ዶናልድ ትራምፕ የሚወስዷቸው እርምጃዎች ትንሽ ግራ የሚያጋቡ ናቸው። በተለይ በሰብአዊ ድጋፍ ፕሮግራም ላይ እጅግ በጣም ከባድ የሆነ እርምጃ ነው እየወሰዱ ያሉት። ለአብነት በሀገራችን ኢትዮጵያ ሌላ ቦታ እንኳን ሳንሄድ፣ በሀገራችን ኢትዮጵያ በርካታ ድርጅቶች፣ መንግስታዊ ያልሆኑ ተራድኦ ድርጅቶች አሜሪካ ባወጣቸው የዘጠና ቀን ማዕቀብ እስከ ዘጠና ቀን ምንም አይነት ነገር እንቅስቃሴ እንዳይደረግ ማለቷ ጅቡቲ የገቡ ስንዴዎች እንኳን ወደ ሀገር ውስጥ ገብቶ ተረጂ ተደራሽ እንዳይሆኑ የተደረጉበት ሁኔታ ነው ያለው። እንደዚህ አይነቱን እርምጃዎች ደግሞ ከዶናልድ ትራምፕ ስንሰማ አሁን የምናነሳቸው ጉዳዮችን ውሃ የሚጨልስበት ይሆናል ማለት ነው። ምክንያቱም መቅደም ያለበት ዜጎችን ማትረፍ ነው፣ ለዜጎች መድረስ ነው። ሰብአዊ ድጋፍ ደግሞ አንድ ሰው ሳይበላ ሳይጠጣ መኖር አይችልም። ይሄንን ቅድሚያ መስጠት ይገባቸዋል ብለን እንላለን። አድማቾቻችን፣ ተመልካቾቻችን የነበሩ መረጃዎች እነዚህን ይመስላሉ። በተመሳሳይ ፕሮግራም እናመራ እስከምንገናኝ መልካም ጊዜ ላችሁ መኝላችኋለሁ። ሰላም ዋሉልኝ። ሰላም